የተፈጠረ ያለው ነገር እኮ እኔ በጣም ነው ግራ የምገባኝ ነገር ነው። በጣም ግራ ይገባኛል። ሩታዬ እንደዚህ አይነት ነገር ማመኔ ወይ እንደዚህ አይነት ነገር ማንሴ ወይ እንደዚህ አይነት ነገር ቦታ ሰጥተሽ ማውራት ራሱ የለብሽም። ገባሽ? ለነገር እንደዚህ አይነት ነገር ቦታ ሰጥታችሁ፣ ጊዜ ሰጥታችሁ፣ ካሜራ ደቅናችሁ ለማውራት ራሱ በጣም ይገርመኛልና አላቅም የሆነ በቃ ሰው ለእናንተ ለማላየት እና የማይሆን ነገር ሲያወራ ያ ነገር እናንተ ጊዜ ሰጥታችሁ የምታውሩ ነው። የምትገርሙኝ ነው እኮ። አሁን ነገሩ የምታነሳው እሷ አሁን ነጽ የምትባል ይቅርና እሷ ቆይ አንቺ እናንተ እኮ በጣም ነው የምትገርሙኝ። እንደ ሰው ልጅ ዝም ብሎ ከመሬት ተነስቶ ካሜራ ጠቅኖ ወሬ ሲያወራ ያ ነገር ደግሞ እናንተ የሆነ ቁም ነገር አያደርጋችሁ የሆነ የማይሆን ነገር ጊዜ ሰጥታችሁ የምታውሩት ነገርስ አይገርማችሁም? በጣም ነው የሚገርመው። ሰላም፣ ሰላም ውድና የተጋበራችሁ ውድ የቻናል የቤተሰብ እንዴት ናችሁ? ደና ናችሁ ወይ? አለው እግዚአብሔር ማስኪን እንዴት ናችሁ? ቆይታ ሁሉ ሰላም ነው። እግዚአብሔር ይመስገን እኔ ደህና ነኝ። እና አለው ዛሬ ሩታዬ ና አብሬሽ መጥተዋል። ና አብሬሽ ማለት ሩታ የተፈጠረ ነገር አይታ ያው ልክ ነሽ፣ አንዳንዴ ሲጋለባሽ ስላለን አንዳንዴ ነገር አይቴን ማለፍ አንችልም። እና ግን ነገር ግን ምን መሰለ ሩታ ማመን አለብሽ እንጂ እንደናንተ አሁን እኮ የልጆች አባት ልትሆኑ ነው። ብዙ ነገር አሳልፋቸዋል። እናንተ አሁን ትልቅ ቦታ ላይ ነው ያላችሁት፣ እግዚአብሔር ራቶ እግዚአብሔር አግዞ ማለት ነው። ገባችሁ አሁን እቺ ነገር ያላፋ ህይወት የበቃ ሰው ፋይሉ የተዘጋ ነገር ፎቶም ታሲቲ ፎሰት ወይ ካሜራ ደቀና ሲታወራ ያ ነገር ደሞ እናንተ ቁም ነገር አሪጋችሁ ግዜ ሰጣችሁ ምታውሩት። እኔ ኮግራ ነው የምትጋቡኝ እናንተ ሰዎች ግን በቃ ዝምብላት ጨዋ ማለት ለ በቃ ዝምብላት ጨዋ እሷ ጨዋ ጨዋ ማለት ከታች ቤቱን ትገባለች። ሶስት ነገር ቦታ ሰጣችሁ ለማውራት ነው ገና ነገር እየባባሰች ሌላ ነገር ማለት ነው። ከዚህ በፊት ያል ነበረ ነገሩ ምክንያቱ ምንድን ነው? እናንተ የእሷ ነገር ቁም ነገር አድርጋችሁ ስላወራችሁ፣ ለእሷ ነገር ጊዜ ስለሰጣችሁ፣ ለእሷ ነገር ቦታ ሰጣችሁ ስላወራችሁ ብቻ ማለት ነው። ገባችሁ? ለእሷ አሁን የማይሆን ነገር ሰምትሽ፣ እንቺ ደግሞ አብሬሽን ደውለሽ ጠርትሽ ምናምን። ግን ልክነን ስጋ ለባሽ ስለሆነን አንዳንድ አይቴን ማለፍ ወይም አይቴን ዝም ማለት አንችልም። ነገር ግን እንደዚህ አይነት ታልካሻ ነገር፣ እንደዚህ አይነት የማይሆን ወሬ ንፋስ ነገሮች ጊዜ አትስጡ። የምር ጊዜ አትስጡ። በህይወታችሁ ላይ ማናችሁንም ብትሆኑ ማለት ነው ብዙ ነገር ህይወታችሁ ላይ ይመጣ ይችላል። ግን የማይሆን ነገር እንደሆነ ካወቃችሁ ያ ነገር ጊዜ ሰጣችሁ ቆማችሁ መልስ እንዳትሰጡ። ያ ነገር በቃ አይታችሁ ማለፍ ነው፣ ማለፍ መቻል አለባችሁ። ብዙ ነገር ችላችሁ አልፋችሁ፣ ሲዲቢም ሁሉ ነገር አልፋችሁ እዚህ ደርሳችሁ አልሶ እሷ ከዚህ በፊት ከዚህ በፊት የነበረ ኤክስ ኤክስ ናት በዚሁ አደልድ ሶ ዛሬ ለምንድን ደነ ማን እንደሆነ ሊኳት ነው። እንደ ማታ ማታ እናንተ ህይወት ለመባጥባጥ ምናምን እዚህ ጋር ስለደረሳችሁ ትልቅ ቦታ ስለደረሳችሁ፣ ትልቅ ቦታ ላይ በቃ አላውቅም ስላየች ነው። ተናዳይ የማጣችሁ ማለት ነው። ገባችሁ? እሄን መረዳት አቃታችሁ። እንደ እናንተ ሩታ የታይ እንጂ እንደ እናንተ የኔ እናንተ፣ አሁን አንቺ የምትተናጂው እና ብዙ ነገር ለማውራት እኮ እራስሽን እንኳን ቻሁን፣ እርጉዝ ነሽ ብዙ ነገር ታስቢያለሽ። ታይ በቃ አሁን ይሄ ኒፋስ እቺ ልጅ ሴት ይወራ ልጅቷ የራሱ ኒፋስ ናት። ኒፋስ የሆነችው ነገር ለኒፋስ ለምንድን ነው ጊዜ የሚሰጡት? ኒፋስ ለምሳሌ እኔ እየዛል ሲኔል አያያዝም እኮ እያዛል አያያዝም። ሶ አንቺ እቺ አሁን አሁነትም ቦታ ሰተሽ ለሷ ካሜራ ደቅነሽ እንደዚህ እንደዚህ ብላለች፣ ካሜራ ደቅና ብላምን ማውራት ነበረብሽም? እሷ ህይወታችሁ ለመባጥባጥ ሰው ሊኳት ሌላ ነገር አስባ እንደ መጣሽ ማወቅ አለባችሁ። እንደ እህል መረዳት አለባችሁ እናንተ ጊዜ ሰጣችሁ ነገን ቢዶ ደቂና ካሜራ ደቂና ደሞ ሌላ ወሬ ይዛት ይመጣለች ደሞ ሌላ ወሬ ትፈጥራለች ነገሩ እየባባሳ እየባባሳ ከዚህ በፊት የተፈጠረ ነገር ያያችሁና አይደል እንዴ ሶ እናንተ ደሞ ማል ላይ ሰው ገፍቶ ለማስተራቁ ሁል ጊዜ ማውራት የለባችሁም እናንተ ይወታችሁ ዘና ብላችሁ ኑሩ ሰውን ቀኝን እና ግራ አትዩ በቃ ወደፊት ነው እንጂ ሰው ልጅ ኮው ሁል ጊዜ ቀኝን እና ግራ ከኋላ የምናይ ከሆነ ወዳላ ነው ምን ሶ ስለዚህ እናንተ ደግሞ ፊት ለፊት ላይ የሚጠብቀው ክብርንና እግዚአብሔር ለእናንተ ያሰበው ነገር እያሰባችሁ ወደፊት ሂዱ እንጂ ከዚህ በፊት የነበረው ኤክስ የሆነችው ሴት መታ ስለተናገረች ተነስታችሁ ካሜራ ደቅናችሁ እንደዛ እንደዛ ነው ማለት ነበረባችሁ። ለእሷ ነገር ጊዜ መሰጣትም የለባችሁም። ሶ አላቅም እንቴ በጣም ገረመኝ እግዚአብሔርን። አሁን እቺ በየቦታ ሁሉ ስለበየቦታ ሁሉ ፎቶ ለተጠለፈ አይኔ አሁን ከዚህ በፊት ለምሳሌ አንድ ፍቅረኛ ልፍ አንድ ፍቅረኛ ጋ ሂቦት አልፍ አሳልፍ ያለው ልባል ለምሳሌ ማለት ነው፣ ገባችሁ? ለምሳሌ ያን ትች ያለው እግዚአብሔር አልፈቀደልኝም ለእኔ አላለኝም። ሶ አሁን ደግሞ እሱን ከዚህ በፊት የተኩትን ኤክስ የሆነው ፍቅረኛ ደግሞ የነበረውን ፍቅረኛ ትች ቢሄድ ምንም ደስ አይልም። ምንም ማለት ነው በቃ በፍጹም ማለት ነው። ምክንያቱም ትላንትና ለምን ትቸይትኩ? ምክንያቱም ትላንትና ለምን ታውኩ? የት ነበርኩ? ቀልባት ሲያረግ ሌላ ፍቅረኛ ጀምሮ ሌላ ህይወት ጀምሮ ህይወቴን ከተቀየረ በኋላ ከየት ወጥቼ ነው እኔ አሁን ፍቅረኛ ነው ባለ ነው። ከዚህ በፊት እንደዛ ነው ብዬ ያልነበረ ወሬ ሀምጥቼ የሚያወራው ሶ እንደዚህ አይነት ነገር ማድረግ አልነበረባችሁም። ደግሞ እንደዚህ አይነት ነገር ጊዜም አትስጡ፣ የብር ጊዜ አትስጡ። በጣም ነው የሚያስጠላው። ጊዜ ማስታታት የለባችሁም። ለውሸት ላይ የማይሆን ነገር ብዙ ነገር ይፈጥር ይችላል። እያያችሁ ዝም ማለት ነው ያለባችሁ። እያያችሁ እንዳላየ ሰው ሆናችሁ ማለፍ፣ ሰምታችሁ እንዳልሰማ ሰው ሆናችሁ ማለፍ። ህይወታችሁ እንደዛ ማሆን ጠንካራ ያደርጋል። በቃ አሁን እነዚህ ልጆች አንችልም በቃ ብሎ ነው እራሱ ደክሞ ቤቱን የሚገባው ጠላት ማለት ነው። እንደዚህ አይነት ነገር ሲመጣ እናንተ ቦታ ሰጥታችሁ የምታወሩ ከሆነ ምንድን ነው በቃ ህይወታችሁን ለመበጥበጥ በቃ እናንተ ትልቅ ቦታ እየደረሳችሁበት ሰይጣን ክፉ፣ እዚህ ዓለም ላይ ብዙ ነገር አለ። ሰው ላይ ሆኖ ራሱ ነው ብዙ ነገር የሚበጥብጠውና ስለዚህ እና እንደዚህ አይላችሁ የሰው ነገር አትሲሙ። ያላችሁበት ቦታ ሰላማችሁ፣ የቤተሰብ እስክራ ያደረጋችሁ ቤተሰብ ሆኖ ይላችኋል።